አሰላሙ አለይኩም ወራህመቱላሂ በረካቱ ሰላም ሰላም ብያለሁ። ወደና የተከበራችሁ የፋፌ ወሎ ቤተሰቦች እንግዲህ ይውላችሁ፣ ዛሬ ያው አባቴ ቤት መጥቻለሁኝ እና ይሄንን ይመስላል። ያው እንግዲህ እስኪ ቦታውን ሁሉን ተመልከቱ እና ያው ይሄንን ይመስላል። ዛሬ እዝነኛለሁት አርጆ መጥቻለሁኝ አያችሁ። እንግዲህ ይሄንን ይመስላል እና ይሄንን ይመስላል። እንግዲህ ያው ይኸውላችሁ አካባቢው እንግዲህ ይሄ ነው። ሁሉንም ሜዳውም ጓሮውም ይኸው ሁሉም ያው ይኸውላችሁ ይኸው ቤቱ ይታያችኋል፣ እና ይሄንን ይመስላል። ያው ቀስ እያልን ይኸው ቡና ቡናው ጫቱ አዎ ጫቱ ዝናብ እየለመን ነው አሁን እንግዲህ ዝናብ ከጣለ ሁሉም ካይር ነው እና ይሄንን ይመስላል እስኪ እንግዲህ ይኸው አያችሁ ግድግዱ ይሄ ነው እንግዲህ የቤቱ አሚን አሚን አንቺንም አላህ ያሽርሽ እሺ እሺ እሺ አሚን አሚን። እሺ እሺ እሺ። አላህ ያሽርሽ አንቺንም። እና ይሄንን ይመስላል አያችሁ። ሲያምር ሲያምር ይሄ ነው የአባቴ ቤት ገጠር ይሄ ነው። ደስ ይላል። ይሄንን ይመስላል ይምራል። እንዴ ነህ እ እንዴት ነው? ፍየሎች አና አይጠብቅም እንዴ እ ይሄ ደግሞ ዱባ ይሁላችሁ አሁን አራሃ ጋም አለ እናንተስ ጋራ አዎ እያፈራ ነው። አንተ እኮ እንዴ አብዱ ሰይድ የድሮ ኮሽም እንደው ቢበቅል እስኪ አንዲ እንድታመጣልኝ እ እኮ እኔ መትከል ፈልጌ ነበር እዛ የድሮውን ኮሽም ያሁኑን አይደለም። በቃ እንደው እዛ ተከላልሁኝ ሱሉላ እና እዩትላችሁ አሁን ይሄ ምን ይባላል መሰላችሁ? ሀጋም ይባላል። ሀጋም ነው ይሁ። አሁን ይሄ ጥቁር ጥቁሩ፣ ይሄውላችሁ ይሄ ጥቁር ቁጥሩ አነብ አይመስልም? ውጭ አገር አሁን ጥቁር አነብ። ይሄ አረንጓዴ አለ አይደል? እንደ ቀይ አነብ ይመስላል ይሁ። አሁን ይሄ አሁን እነዚህ አሁን እቺ ጥቁሯ በጣም ይጣፍጣል። አሁን ይሄ ቆይማ ላሳያችሁ፣ እነዚህ ጥቁሮቹ ሲጣፍጡ አሁን ይሄ ሀጋም ይባላል እ እስከ ዛሬ ድረስ አላገኘሁም ነበረ። አሁን እዚ አገኘሁ። አየችሁ እና ሁላችሁ ይሄንን ይመስላል። እና ይሄ ሀጋም ሀጋም ይባላል። ይሄ ቀጋ ደግሞ ያው አሁን ይሄ እነዚህ ጥቁሩ ጥቁሩ በቃ ሲበስል ጥቁር ነው የሚሆነው እና በጣም ይጣፍጣል። እንሻአላህ ነው ቀጋ ደግሞ አለ የብቻ ቀጋ የብቻ ነው። የሀጋ ሀጋም የብቻ ነው። እና ይሁላችሁ ይህንን ይመስላል። እስኪ ለማንኛውም እያየን እንሄድ። ኮሽም ነበረ። ኮሽም አሁን የድሮ የለም። እኔ የምወደው የድሮ የድሮ ኮሽም እና አሁን ኮሽም ብለው ያመጡት አለ አዲስ። እሱ አይጣፍጥም፣ የማይረባ ነው። ይሄ ደግሞ አላፈራም፣ እንጂ ይሄ ደግሞ ቀጋ የሚባለው ነው፣ ግን አላፈራም። አላፈራ ያው ባህር ዛፍ ነው። እና በጣም ደስ የሚል ገጠር ነው። እንዴ ለገጠር ነው። በቃ ይሄን ይመስላል። ደስ ይላል። ሁላችሁ እንግዲህ ታያችሁ፣ ሲያምር ቦታው፣ ሲያምር ሲያምር ሲያምር። እንግዲህ ይሄ አባት ያገር ነው የተወለድኩ። ይሄ ራሱ ሁሉም ይሄ ሜዳው የኛ ነው፣ ያጉቴ የኛ ይህ አካባቢ ጨርሶ የምታዩት ያንዲ ቤተሰብ ይባላል። ያው ይህንን ይመስላል። ይህ አትክልቱ ሁሉ በዚህ የምታዩት ይሄ ጨርሶ በዛ ጥንቅሹ በቆሎ ይሄ ወደታች የምታዩት የእኛ ነው፣ እዛ ግራሩ ድረስ። ከዛ በኋላ ደግሞ ያው የአንድ ነው። ከዛ በኋላ ያው የሌላው ደግሞ እንደዚሁ የአንድ የቤተሰብ ነው፣ የአንድ የፋሚሊ። ይሄ አካባቢ የምታዩት አንድ ቤተሰብ ነው ጨርሶ። በቃ በጣም ደስ የሚል አካባቢ ነው። ሁሉንም እንግዲህ ያው አዝመራውን በአጠቃላይ ሁሉንም እያሳየኋችሁ ነው። ሜዳው አሁን ይሄ የግጦሽ ነው። እንደዚህ አሁን መስከረም ይታጨድና ይደርቃል። ከዛ በኋላ እና በል አብዱ ሳይድ አሁን አልችልም ብለ እንትንሽ በቀሉ አለ አለ አረ በቀሉ፣ አይ ደህና ነው ያው ከመሸከም ይሻላል አሁን አዎ፣ ልቅ አዎ፣ ብቅ በል። ምን አረ እኛ አልሞላልንን እንኳን እናንተ፣ ወላሂ ከብት ብላችሁ አዱንያ ልጅ ብላችሁ። አረ አረ ወላሂ እያችሁ ሲያምር መሻል አሁን ይሄ ውሀ ምናምን እንዲቆጥሩ የቆፈሩት ነው። እዩት። ይሄ ደግሞ ስንዴ ነው፣ ስንዴ ይባላል። ቤቱ ይሄ እንደዚህ አልፎ አልፎ ነው የገጠር ቤት ታቁታላችሁ። ይሄ ቤት ሲያምር ስንዴው ማሻ አላህ ነው፣ አያችሁት። እና ይሄንን ይመስላል በጣም ደስ የሚል አሁን እት ይሄ ሁሉ ስንዴ ነው እስከ ላይ ድረስ። በጣም ነው የምርት ሀገር ነው። ማንኛውንም አዝመራ ደግሞ ያመርታል። እንደዚህ ጤፍ አያመርትም እንትን አይልም። ሁሉንም በአጠቃላይ ይመረትበታል ሀገሩ። ችግሩ ምንድነው? ውሃ የላቸውም። ያው በዝናብ ነው ይሄ ሁላን የሚመረተው እና ምን የሚለው በዝናብ ነው። ውሃ የላቸውም። እንትን መብራት የላቸውም በአጠቃላይ በአጠቃላይ ኢንተርኔት የለም። መብራት በኩራዝ ነው ማታ ማታ የሚያመሹት። ሌላ ሌላውም አይቀር ሁሉም ነገር ኩራዝ፣ ማታ ማታ ኩራዝ እያበሩ፣ ሶላር ያለውስ በሶላር በፀሐይ ብርሃን የሚጠቀሙት። ውሃ በጀሪካን ርቀው ሄዶ የአንድ ሰዓት መንገድ ነው የሚቀዱት። መንገድ የለም በእግር ሁለት ሰዓት መንገድ ያለ ያ እንደዚህ ነው። አረ ሄርሽ እንዴ ጣብቅኝ እንግዲህ አዛ

እህት ይሄ ደሞ ክሰል ከሰል እያከሰሉ ይሸጣሉ። ፋሃም ይባላል። ይሄ ደግሞ ድርቆ ይሄን ይመስላል። እዚ ቤት ከዲጃ ሰው የለም እንዴ? እየመረጉ ነው አህመድ።

አንሻ እየጠበቀች ነው። አብሽሩ እሺ፣ አንሺ እዛ ሆና እየጠበቀች ነው። ወላሂ፣ ሰላም ሰላችሁ፣ አላልፍም ብዬሽ ነው እመጣለሁ። እሰይ መሸ አለ፣ ወላሂ መሸ አለ፣ ልሂድ። እንደወዲህ እየውላችሁ ደግሞ፣ ይሄ እንዲር ነው የሚባለው። ዩት ልብስ ያጥባል። እኛ በፊት የምናጥበው በዚህ ነበር፣ ሳሙና የለም ይሄ እንለቅማለን፣ እንወቅጣለን፣ አረፋ ይሆናል። ይሄ ሁላችሁ ይሄ እንዶድ ይባላል። እንደዛ ነበር የምንጠቀመው። ይሄንን ይመስላል እና ሁላችሁንም አመሰግናለሁ። አሁን ያው እንግዲህ ደግሞ በሌላ ቪዲዮ እስከምንገናኝ ገጠርን በደንብ አሳያችኋለሁ። ደስ ደስ የሚል አካባቢ አለ እና በሉ በርቱልኝ። ቻው፣ መልካም ሁሉም መኝላችኋለሁ። ቻው፣ ባይ ባይ።